አይሻ ጋር ተያይዞ አይሻ ሮል በእስልምና ያለውን ሮል ወደ በኋላ የምጨምረላችሁ ነገር አለ። ከሱ በፊት ግን እስቲ ኤጅ ኦፍ ኮንሰንት እና ያለውን አንዳንድ ነገሮች እነግራችኋለሁ። ከአይሻ ጋር ተያይዞ ተዘወጀ ነ ረሱሉላሂ ሶለላሁ ዐለይሂ ወሰለም ዋና ቢንቱ ሲቲ ነው ናም ላይ ያስቀመጠችው ሀዲስ አለ ረሱሉ ሰለም በስድስት ዓመት አገብኝ፣ ከዛ ኮንሱሜት አደረግን፣ ጋብቻችንን ደግሞ በዘጠኝ ዓመቴ ኮንሱሜት አደረግን፣ ደግሞ ጋብቻውን ቀጠልን ብላ አኢሻ ረዲያላሁ አንሁ ያስቀመጠችው ሀዲስ አለ እና ከዛ የሆነ ከእንደ ክርስቲያን ምናምን እንዲህ በዛ በኩል ያለው ነገር ይመጣና የሚነሳው ጥያቄ ምንድን ነው? እንዴት ሆኖ የዘጠኝ ዓመት ልጅ የስድስት ዓመት ልጅ የሚባል ጥያቄ ይመጣል። ይህ በጣም ሕጸጽ መስራት ነው። አንድ አስረግጬ የምነግራችሁ ነገር ምንድን ነው? ሕጸጽ መስራት ነው። ምን ይሉታል? ይህን ሕጸጽ የታሪክ ሰዎች ፕሬዘንቲዝም ፋላሲ ይሉታል። እሺ፣ ይቅርታ አርጉልኝ አንድ ጊዜ እሺ ይቅርታ፣ ፕሬዘንቲዝም ፋላሲ ይሉታል እና ከይቅርታ ጋር ሜሴጅ መመለስ ስለነበረብኝ ነው። እሺ ሀሳባችን ጋር ስንመለስ ለምሳሌ ያህል በሀያኛው ክፍለ ዘመን አንቲባዮቲክስ የሚባል ሳይንሳዊ ግኝት ይመጣል። ሀያኛው ክፍለ ዘመን ላይ ነው አንቲባዮቲክስ የሚባል ነገር የመጣው እና ባዮሎጂ ምናምን ስንማር የተማርነው ነገር አንቲባዮቲክስ የሚባለው ነገር እና የመካከለኛው ክፍለ ዘመን ዶክተሮች ደደቦች ነበሩ ለምድ ደደቦች ያልካቸው ምክንያቱም እኮ ኢንፌክሽኖችን ለማከብ አንቲባዮቲክስን ሲጠቅሙ አይተናቸው አናውቅም፣ ሰምተናቸው አናውቅም። አሁን ይህን ብለን ብንናገር በጣም በቃ የወረድ ነው እኛን ለምን አሁን ባለንበት የኗኗር ስልት ስለ አንቲባዮቲክስ መፈጠር ከን ፈጽመው ማያውቁ የመካከለኛ ክፍለ ዘመን ዶክተሮችን መፈረጅ ነው አይደለም የሆነብን። ያኔ እኮ በቃ አንቲባዮቲክስ አልነበረም፣ እነሱ በነበረበት ሁኔታ ሲያከሙ ነበረ። ስለዚህ ዘንድሮ በመጣ አንቲባዮቲክስ ያኔ እነሱን ለምን በዛ አላከሙ ብለን እንደማንፈርጀው ሁሉ ይህ ፕሬዘንቲዝም ፋላሲ እንደሚሆንብን ሁሉ ለአካል መጠን መብቂያ እድሜ ወይም ደግሞ ኤጅ ኦፍ ኮንሰንት የሚባለው ከነዚህ ነገሮች ውስጥ የሚጠቃለል ወይም ደግሞ ከዚህ ውስጥ የሚከሰት ነው። ገባችኋል? ለምሳሌ አሁን ባለንበት የታሪክ አውድ ውስጥ የ18 ዓመት ልጅ በቃች የሚባልበት ሁኔታ ላይ ልትሆን ይችላለች፣ ልትሆን ይችላለች። ነገር ግን አሁን ያለንበትና የ18 ዓመት ልጅን ወስደን ከ1400 ዓመት በፊት ካለ ሴት ጋር ግን ኤጅ ኦፍ ኮንሰንቱን አንድ ላይ ልናደርገው እንደው አንችልም። ቀጥታ አምር ሊሆን አይችልም። ይሄ ምንድን ነው ፕሬዘንቲዝም ፋላሲ ነው ማለት ነው ስለዚህ ኤጅ ኦፍ ኮንሰንት ማለትም ለአካለ መጠን የመብቂያ እድሜ የሚባለው እንኳን እንዲህ በእድሜ አይደለም የሚወሰነው ይዘ ለአካለ መጠን መብቃት በኤርሊ ሚዲቫሌጅ እና ሞደርኔጅ የሚባለው በጣም ጥንታዩ መካከል ክፍለ ዘመን እና አሁን ያለንበት ጊዜ ጋር በጣም የተለያዩ በተለያዩ ሀገራት ውስጥ በተለያዩ ግዛቶች ውስጥ የተለያየ ነው እዚህ ዐለይሂ ሰላም አይሻን ያገቡበት እና መኖራራቸው እንደሚቀጠሉበት እድሜ ቢባል ቢባል በሚዲቫሌጅ ላይ ኤጅ ኦፍ ኮንሰንት በዛ እንኳን ብንዳኘው ነው እንጂ እንደ አሁን ባለንበት አስራ ስምንት ዓመቷ ሀያ ዓመቷ ምናምን በሚባልበት የመድረሻ ዕድሜ አይደለም። ያንን ነገር አስመራችሁ ሊቀመጥበት የሚገባው ነገር ነው እና በሰባተኛ ክፍለ ዘመን ለምሳሌ ከነበሩ ሰዎች መካከል አንድ ሰው ልጥቀስላችሁ። አይደለም ሰባተኛ አይደለም እንደውም ቅርብ ላድርግላችሁ፣ ሰባተኛ ክፍለ ዘመን በጣም ሩቅ ነው። ቅርብ ሰው ላድርግላችሁ፣ አስራ አምስተኛ ክፍለ ዘመን ላይ አስራአምስተኛው ክፍለ ዘመን ላይ ማርጋሬት ቢፎርት የምትባል ሴት ነበረች። በጣም አደገኛ ፖለቲከኛ ማለት ነው፣ ሮምን ከእንግላንድ ጋር ስታጋጭ ምናምን የነበረች በጣም አደገኛ ፖለቲከኛ ነበረች። ማርጋሬት ቢፎርት የምትባል እቺ ሴትዮ በስንት ዓመቷ እንዳገባች ታውቃላችሁ? አሁን አስራአምስተኛው ክፍለ ዘመን ቅርብ ጊዜ ነው። ሰባተኛው ክፍለ ዘመን ደግሞ በጣም ሩቅ ጊዜ ነው እና ለሩቁ ለሩቁ ጊዜ እንደውም ሲቀርብ አሁን ከቅርብ ካለ ነገር ልጥቀስላችሁ ብዬ ነው። ማርጋሪት ቢፎርት የተባለ ሴትዮ ቅርብ ጊዜ ነው ምላችሁ፣ በ15ኛ ክፍለ ዘመን በስንት ዓመቷ እንዳገባች ታውቃላችሁ? በሰባት ዓመቷ ነው የገባችው። ከዛ በ13 ዓመቷ ወልዳለች። ሴትየዋ በሰባት ዓመቷ ገባት። የጋብቻ ደግሞ ደንብ ምናምን አለ። ከጋብቻ በኋላ ያለው ነገር እንደ አንድ እቃ የያዙት እሱም ዝም ብላችሁ። በ13 ዓመቷ ወልዳለች። ሩቅ አይደለም፣ ይኸው ቅርብ በ15ኛ ክፍለ ዘመን ማለት ነው። ማርጋሪት ቢፎርት እንደዛ ነው ያደረገችው። ዚ ስትመለከቱ ምን መሳሰለ፣ ምንም የተለየ ነገር አልፈጸሙም። አይሻ እራሷ ቃል በቃል ኢዛ በለገቱ ጃሪያቱ ፈሂየ እምራ መሰለኝ ካሳሳትኩኝ ሐዲሱ ላይ አንድ የዘጠኝ ዓመት ከሞላት በቃ ሴት ነች ብላለች። ሴት እና ምራ እና ትባል የሚባለው የአረብኛ ቃል ሁለት አይነት ትርጉም አለው። ምራ ሲባል ሴት ሲባል ለአካል መጠን ለበቃ ሴቶች የሚጠቀሙት ምራ የሚለውን አትፋል ስትሉ ደግሞ ለህፃን ልጅ ነው ላልበቃች ማለት ነው ወይም ደግሞ ላልበቁ ወንዶችም ልጠቀሙ ይችላላቸው አይ ቲንክ እና ኢዛ በለገቱ ጃሪያቱ ፈሂያ ኢምራ ምናምን ብላ ስታስቀምጥ በሀዲሱ ላይ በቃ በሰዓቱ በቃ የአይሻ ንግግር ራሱ አንድ እንደ ሂስቶሪካል ቤዝ ይሆናቸዋል ማለት ነው እዚህ ረሱ ስለሰለም በሰዓቱ ምንም የተለየ ነገር አልፈጸመም ፕሬዘንቲዝም ፋላሲ ነው የሚሆነው ለምሳሌ በዘመነ ኖህ ኖህ ዘጠኝ መቶ ዓመት ምናምን ቆየ ኦኬ እና ዘንድሮ ሰው ለምን ዘጠኝ መቶ ዓመት አልቆየም ተብሎ ይወቀሰል? አይወቀስም። በኖህ ጊዜ ያለው ጊዜ እና አሁን ባለንበት እኮ ጊዜ ያለው ነገር አይዳኝም፣ አንድ አይነት አይደለም እንደሚባለው ሁሉ አረፍ ሰለም አይሻን አይሻን በ9 ዓመቷ ያገቡበትን ታሪክ አምጥታችሁ ዘንድሮ ካለች 18 አመት ልጅ ጋር ግን ኮምፔር ማድረግ ልክ እንደዛ ልክ ከኖህ ጋር እንዳለው ታሪክ ሁሉ ፕረዘንቲዝም ፋላሲ የሚሆን ነው ማለት ነው። ስለሚያስቀጥቢ በዛም ይዘጋ ነው እና የደረሰ ሴት ሆነ። በጣም ብዙ ነገሮች አሁን እስልምናን አይሻን ካገባት በኋላ የእስልምና ላይ ያለ የነበራት ሮል ደግሞ ስትመለከቱ በጣም በጣም ሰብሰፊ ነገር እኮ ነው ከአይሻ ጋር ተያይዞ ያለው ነገር ማለት ነው። አይሻ ከ2200 በላይ በቡኻሪ እና ሙስሊም ላይ የሚገኙ ሀዲሶችን አስተላልፋለች። ኢማም ዘሁሪ ትርሚዚ ላይ በሚገኝ ሀዲስ ሲያብራራ ምንድን ነው ያለው? is the knowledge of Aisha will gathering compared to the knowledge of all other wife, uh, wife of uh, the prophet and all other women ማለት የአይሻ እውቀት አንድ ላይ ጋዘር ቢደረግ አንድ ላይ ቢሰበሰብና ከሌሎች ማንኛውም ሴት ጋር ኮምፔር ቢደረግ ወይንም ደግሞ ቢወዳደር የአይሻ ኖሌጅ ውድ ቢ ግሬተር ብሎ ተናግሯል። የአይሻ እውቀት በላጭ ይሆን ነበር ብሎ ተናግሯል። ኢማሙ ዙህሪ በጣም በጭንቅላቱ የላቀች ነበረች፣ በአካለም ደረጃ ደግሞ የደረሰች ነበረች እና ፕረዘንቲዝም ፋላሲ ነው የሚሆነው። ያው የዛሬ አንድ ሺህ አራት መቶ ፊት የነበረ ነገር እና አሁን ያለውን ነገር ኮምፔር ማድረግ ፕረዘንቲዝም ፋላሲ የሚሆን ነው በሚል ነው። በዛ ውሰዱት ሰዎች። ሌላም ብዙ ምሳሌ መጥቀስ ይቻላል፣ ግን ያው በጥቅሉ እንደዛ ውሰዱት። እ ግልጽ ነው። ንቁ አዎ። መልካም እሺ በቃ እኔ ልተኛ እኔ ለእናንተ ብዬ እኔ ግን ነፍሴን አታስጨንቁ እንትና መጣ አታስጨንቁ ነፍሴን በውስጥ ቀን እናንተ እኔ ልተኛበት እጎዳለው ወቀሳ ምናምን እሺ ኤኔዊስ መልካም አዳር ይሆንላችሁ የኔ ምርጦች ሁላችሁንም አላህ ያክብርልኝ ሰላም አሌይኩም እናመሰግናለን ትንሹ ስለመጣ እናመሰግናለን